ሰላም እንዴታላችሁ ወዳጆቼ፣ እንዴት ከርማችኋል? እንዴት ሰንብታችሁ ልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ሰሞኑን እንግዲህ እንደዚህ ዓይነት አስተያየት እያየው ነው። ሞሪኦም ምግብ ስሪ ልንገላችሁኝ ነው የእውነት አዛችሁኝ ነው ሰራላችኋለሁ። እስከ ዛሬ የሚያልሰራውላችሁ ምትሉ ስላልመስለኝ ነው። ግን ደግሞ አሁንም አረፈደም ሰራለሁ ዛሬ። ለዛ እንግዲህ በጣም ቆንጆና ቀላል የሆነ የቀይ ስራ አሰራር እናያለን። ስለዚህ እንዴት ነው የምሰራ የሚለው ነጋበር እናያለን። አብራችሁኝ ቀይስር ለመስራት እንግዲህ እኔ ያዘጋጀሁት ግብአት ቀይስር፣ ድንች እዚህ ጋር እንደምታዩት ሽንኩርት፣ ዝንጅብል፣ ነጭ ሽንኩርት። ነጭ ሽንኩርት በዛ ያለ ነው የሚፈልገው። ቀይስር፣ ቃሪያ፣ እንዲሁም ነጭ ቅመም፣ ቆንዶ በርበሬና ጨው ነው። እናንተ ከፈለጋችሁ ካሮትም አብራችሁ ደባቃችሁ መስራት ትችላላችሁ። ለዛሬ ግን እኔ እነኝህን ግብአት ያዘጋጀሁት። ስለዚህ ስራችን ስንጀምር፣ ታውቃላችሁ፣ በጣም ቀላል ነው። እየከተፍን ነው የምንጨምረው ሁሉንም ነገር ማለት ነው ለምሳሌ እኔ እንደዚህ በሽርሚሬ ከትፌ ጨምረዋለሁ። ሽንኩርቱን እናንተ በፈለጋችሁ ትመክተፍ ትችላላችሁ፣ ግድ አይደለም። ሽንኩርታችን እንደዚህ እንጨምራለን። ከዛ ምንድነው ስሙ ዝንጅብልና ነጭ ሽንኩርቱን እንደዚህ ጨፍለቅ ጨፍለቅ አድርገን

ነጭ ሽንኩርቱንም እንጨምራለን። ከዛ ቀይ ስሩንም በምንፈልገው አይነት ቅርጽ እንከትፈዋለን። ለምሳሌ እኔ እንደዚህ ሳሳሳ አርጌ የፈለግኩት እንደዛ አርጌ ከትፈዋለሁ። ወፈር ካለ ትንሽ የሚበስልበት ሰዓት በዛው ልክ ትንሽ ጨመር ይላል። የከተፍነውን ቀይ ቀይስር እንደዚህ እንጨምራለን ከዛ ድንቹንም እናዘጋጃለን የግድ ማሳሰት አይጠበቅብንም ድንቹን በእንደዚህ አይነት መልኩ ማድረግ እንችላለን ከቀይስሩ ጋር የሚመጣጠን ታያችኋል እንደ ቀይስሩ በጣም ስስ አይደለም ነገር ግን ደግሞ በጣም ትልልቁ በቁመቱ ምናምን አላደረግኩትም አያችሁት ድንቹ ከቀይ ስሩ ቀድሞ ስለሚበስል፣ በእርግጥ ቀይ ስር በሰለም አልበሰለም ችግር የለውም። ቀይ ስር፣ ካሮት የመሳሰሉት ግብአቶች ማለት ነው። ግን ደግሞ ለአይንም ሲታይ አብሮ ማች የሚያደርግ መሆን መቻል አለበት። አንዱ ትልቅ አንዱ ትንሽ ላ መሆን መቻል የለበት። ማለት በቀይ ስሩ ልክ ስስ አደረግነው፣ በጣም ሊሰባበርም ይችላል ድንቹ። ለዛ ጊዜ እያመጣጠናችሁ እናንተ በጣም ሳይሳሳ በጣም ሳይወፍር ከተቻለ መጠን የተመጣጠነ ማድረግ ይኖርባቸዋል ማለት ነው አሁን ምንድን ነው ስሙ ድንቹን እናጥበዋለን ለምን ድንቹን የምናጥበው ስታርቹ እንዲወጣ እንዳይጠባበቅ ቀይስሩ ለምን አላጠብነውም ቀይስሩ አይጠባበቅም በእጃችን ብንነካውም ችግር የለም እሳት ውስጥ ስለሚገባ ሽንኩርትን በእጅ ተነክትሯዋል የሚከተፈው ለዛ በእጃችን ስለምንነካው አይደለም ድንቹን የምናጥበው ለስታርቹ ስንል ነው ስለዚህ ይህን ውሃ ደፍቼ እንደገና ሌላ ውሃ ጨምሬ አጥቤ ይዤ እመጣለሁ ስለዚህ ድንቻችንን በእንደዚህ መኩ ይጨምራለን ከዛ ምን እንጨምራለን? ነጭ ቅመም። ነጭ ቅመም ምንድነው? ነጭ አዝሙድና፣ ነጭ ሽንኩርት፣ ዝንጅብል ነው አንድ ላይ እንደዚህ። ግማሽ ማንኪያ የሚሆን ኦፕሽናል ነው። የምትፈልጉ ከሆነ ግን በጣም በጣም በጣም ነው የሚያጣፈጠው። ነጭ ቅመም በቀላል ልጫ ምግብ በጣም አሪፍ ነገር ነው። ቁንደ በርበሬ እንደዚህ ግማሽ ማንኪያ እንጨምራለን። ምንድነው ስሙ ቀይ ስር ስኳር ስኳር ስለሚል ብዙ ጩ አይፈልግም እየቀመሳችሁ ስኳርነቱን ለማመጣጠን ነው የምንጨምረው። እንዲሁም አንዳንድ ባለሙያዎች ቀይ ስር ውስጥ ምንደ የሚባለው ጨው አይገባም ነው ይላሉ እና የማይጨምሩ ሰዎች አሉ። አንዳንድ ሰው ደግሞ ቲማቲም ይጨምራል ቀይ ስር ውስጥ የምትፈልግ ከሆነ ማድረግ ትችላላችሁ። እናንተ ዘይት እንደዚህ እናደርጋለን፣ አንድ አራት ማንኪያ የሚሆን እዛ እዚህ ጋር ይሞቁኋለኝ ዘንሽ እየብዙ አይደለም። ይህንን ላይ ልብስ ታደርጉታላችሁ። አሁን ድርጓት የሚቀረን ከጨቡ ከጨው መቅበስ ሌላ ቃሪያ ይቀረናል። ቃሪያው መጨረሻ ላይ ነው የምንጨምረው። በዚህ አይነት መልኩ ካስተካከልን በኋላ ዛሬ ባለ ክዳን ማለት ጠቀመው ባለፈው ቪዲዮ ላይ ይሄ የሌለንስ በመጋገሪያ ትሪ መስራት እንችላለን ወይ ምናምን ብላችሁ ጠይቃችሁኛል። ምንም ችግር የለውም ስለነበረ ነው በዛ የተጠቀምኩት እንጂ በማንኛውም አይነት ትሪ መጠቀም ትችላላችሁ። የግድ የመስታወትም ፕሬክስ መሆን የለበትም። እንደዚህ አድርጋችሁ ከታች የመጋገሪያ ወረቀት፣ ከዛ በኋላ አልሙኒየም አድርጋችሁ መጠቀም ትችላላችሁ። እኔ ከጤና አኳያ በአልሙኒየም ብቻ መሸፈን ጤናማ ነው ብዬ ስለማላስብ ነው የማደርገው ከታች የመጋገሪያ ወረቀት የማደርገው። እናንተ አይ፣ እኛ ችግር የለብ የምትሉ ከሆነ በአልሙኒየም ብቻ ማርጋችሁ መጠቀም ትችላላችሁ። እዛ ይህንን እንከተዋለን። ኦቨን ውስጥ እንደዚህ እናስገባውና አሁን ቀደም ብዬ ከአስር ደቂቃ በፊት የለኮስኩት ኦቭን ነው። እንደምታዩት መቶ ሰማንያ ዲግሪ ሰልሺየስ ላይ ነው። አንዳንድ ልጆች የኔ የኛ በመቶ ሰማንያ ሲሆን አይደርስልም ትሉኛላችሁ። ኦቭናችሁ በጣም ሚግል ካልሆነ በሁለት መቶ ዲግሪ ሰልሺየስ መጠቀም ትችላላችሁ ማለት ነው። የሚግል ለአሁኑ በዚህ መልኩ በመቶ ሰማንያ ያደርገውና ከግማሽ ሰዓት በኋላ ደግሞ ከፍተን ምን እንደሚመስል አብረን እናየዋለን። ከዛ ከ30 ደቂቃ በኋላ ቀስ ብላችሁ ከፍቱትና፣ ታይቷ ቅድም እንዳስቀመጥ ነው። ድንቹ ከላይ ቁጭ እንዳለ ነው። እንደዚህ ጉራማይሌ ምግብ እንዳይሆን እንደዚህ ልውስ እናደርገዋለን። አሁን በስሎልናል በጥቂቱ ስለዚህ እዚህ ጨምረን ትንሽ ደግሞ ምንድነው ስሙ መረቁን እንዲመጥ እናደርጋለን። በጥቂት ሁሉንም አይደለም እንዲመጥ የምንፈልገው፣ በቃ የቀይስሩ ወጥ አይነት ስሜት እንዲኖረው ማለት ነው። ከዛ ቀይስሩ እስከሚደርስ ደግሞ ምናሰብኩ መሰላችሁ እኔ እህታችሁ እዚጋ፣ ቶሎ ቶሎ ስንግ ለመስራት እንደዚህ ለቀቅ አድርገን ሽንኩርታችንን ከትፍና ጾም እና ስንግ መቼም ሀገር ቤት የተለመደ ነው አለ። በጣም እንደው ስንግ እንኳን ካልተሰራ ቃሪያ በቃ ከጎን ከበየ አይነቱ ጎን ወይም ከሽሮ ጎን በጣም በጣም የተለመደ ነው። ይህን ፍሬውን አውጠዋለሁ። እንደው ስንግ የማይታወቅ ነገር ሆኖ ሳይሆን የማሳያችሁ ኢንስፓየር እንዳረጋችሁ እንደኔ የምትረሱ ካላችሁ አንዳንዴ ለካ ለካ እንትን መስራት ይችል ነበር ማለት ነው አንዳንዴ። ስለዚህ እንደዚህ አይነት ስሜት ከተሰማችሁ ላስታውሳችሁ በማለት ነው። እዛ ጥቂት እንደዚህ ሚጢጢ ሚጢጢ ሚጢጢ ሚጢጢ እንደዚህ ከዛ ዘይት አረጋለሁ። አንዳንድ ሰው ሎሚ ያረጋል። እኔ ግን ስለሚፋሰስ ስበላው ምናምን አላደርግም። እንደዚህ አይነት መልኩ ብቻ ይሄን ነው ማረገው። ቀመስ ያንሷል ጋ ፍሬ ያወጣንለት ቃሪያ አለ። በቃ መጨመር፣ ሲራም እንደዚሁ እንደዚህ መጨመር

ለዚህ አድርገን ቃሪያውን ወደ ውስጥ ወደ ውስጥ አድርገን ቃናውን በደንብ እንዲወስድ፣ ይበቃዋል፣ እናውጣዋለን። ቀይ ስሮጣችን በዚህ መልኩ አበሰልን ጨረስን ማለት ነው። ታያቸዋል። ሱፐር ዱፐር ቀይ ስራችን ቃሪያችን እናመጣለን። እንደዚህ ቃሪያ ከመብላት የመጨረሻ የሚያዘርከርከው ታውቃለሽ፣ ስንግ መብላት። ለማንኛውም አንምረውም፣ እንበላለን። ታያቸዋል።

የሽንኩርት ምላሴ ላይ ሳገኝ አልፈልግም አልወድም። ልጅ አይወድም ሽንኩርት እንዴት ላርጋ ምትሉ ሰዎች አላችሁ። በቅርቡ የእሱን ደግሞ መፍትሄ በጣም አሪፍ ነው የሆነ መፍትሄ ይዤላችሁ እመጣለሁ። ይሄኛው ግን መጥበስ ለማትፈልጉ ሰዎች ምንም ጥያቄ የለውም። ይሄኛው ለጤና በጣም አሪፍ ነው። መጠበስ ያው ማቁላላት፣ መጥበስ ምናምን ትንሽ ምግብ እንዲከብደን ያደርጋል። መጥፎ ነው እያልኳችሁ አይደለም ግን እንደ አማራጭ ጤና ለመጠበቅ እንግዲህ አንድ የኦቨን እስከተን የምንጨምረው ምግብ በጣም የተሻለ ነው። ከዛም ባሻገር ደግሞ እናትምጣ ልጠብቅ ሚባል ነገር የለም። ማንኛውም አባት ማንኛውም ወንድ ሰው ምግብ መስራት የማይችል ማለት ነው። ወንድ ስላችሁ ተማሪዎች፣ ምግብ በቃ ምግብ መስራት የሚከብዳችሁ መቆም የማትወዱ ሰዎች በኦቨን ውስጥ እንግዲህ እንደዚህ ባንዴ ክትት ታርጋችሁ ሰርታችሁ እንደዚህ እንደኔ መብላል ትችላላችሁ። እስኪ ልግመጥና ስንግን አንዴ ልዝረክረክ የመጨረሻ የምትወዱት ሁላችሁም ሞክሩት። በስንጉም በጣም እንደተነቃቃችሁ ወይም እንዳስታወሳችሁ የራሳችሁ ሰዎች ካላችሁ ተስፋ አደርጋለሁ። በዚህም ደግሞ በአዲስ በሰራ ነው የቀይ ስራ አሰራር በጣም ተደሳችሁ ተስፋ አደርጋለሁ። እንግዲህ አዲስ ሰዎች ቻናሌ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የሰራሁትን ደግሞ የምታደንቁ ከሆነ ይገባሻል ብላችሁ የምታስቡ ከሆነ በላይክ አበረታቱኝ። በተረፈ በሌላ በቃንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ። አስተያየታችሁን መጻፋችሁ እንዳትረሱ፣ ያነጸኛል። በጣም ጥሩ አስተያየት ብቻ ለም የተሰማችሁ ማንኛውም ማየት አስተያየት ይሆን ችግር የለብኝ። የሚያወት መምላችሁ አስተያየታችሁን ጻፉ። ባይ ሰላም ሁኑልኝ።